ሀይሚዬና ብሩኬ ትናንትና በላይቭ ላይ እምር ድምቅ ብለው ስለመጡ በጣም ነው ደስ ያለኝ፣ ማለት ነው። እና ሀይሚዬና ብሩኬ ለመለያየት ክፍተት ለመፍጠር የምትሳደቡ ሰዎች፣ ፈቶ የምትዘቀዝቁ ሰዎች ልቦና ይስጣችሁ። መጀመሪያ ማወቅ ያለባችሁ እግዚአብሔር ያገናኘውን ሰው ሊለየው አይችልም። ትናንትናስ አልቆረጠላችሁም? እንዴት እንደሚያምሩ ጨሪቃዎቹ እምር ድምቅ ብለው እርስ በራሳቸው ፍቅራቸውን ሲገላለጹ አላያችኋቸው? እንዴት እንደሚያምሩ ማለት ነው። ሴት ሆናችሁ ሴትነታችሁን አስከብሩ። አንዳንድ ሴቶች ማለት ነው ሚዲያ ላይ ወታችሁ ሴትነታችሁን አታርክሱት። ሴትነት ክብር ነው። የእውነቴ ነው ምላችሁ፣ እማታገኙትን ነገር አታልሙት። ብሩኬን ልታፈቅሩ ትችሉ ይሆናል፣ ግን ደግሞ ብሩኬ የአንድ ሰው ብቻ ነው። ለሁላችሁም መሆን አይችልም። ጊዜያችሁን አታባክኑ። የእነሱን ህይወት ደግሞ አትበጥብጡት። የእውነቴ ነው የምላችሁ ማለት ነው። እና እነሱ ለዚህ አይነት ለስድ ምንም ብታደርጓቸው እነሱ ምንም መስሚያቸው ጥጥ ነው፣ አይሰማችሁም። ጉዟቸው ወደፊት ነው። ጭቅጭቅ አይወዱ፣ ምልልስ አይወዱ። ስራቸውንና ስራቸውን ብቻ ነው ሰላም ለእናንተ ግድ፣ የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበርልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ትናንትና ሀይሚዬና ብሩኬ ፏፈሽ ብለው ድምቅ ብለው ስለመጡ በጣም ነው ደስ ያለኝ ማለት ነው። ሴቶች አሁን ሳልቆረጠላችሁም አንዳንድ ሴቶች አፍቃሪነን የምትሉ ሴቶች እውነት ይቆረጥላችሁ እንግዲህ፣ እንደምታዋቸው ናቸው ሀይሚዬና ብሩኬ ዛሬም አንድ ናቸው፣ ወደፊትም አንድ ናቸው። ሊለያዩ አይችሉም ማለት ነው እና ሀይሚዬን የምትወዷት ከሆነ የምትወደውን ውደዱላት። ብሩኬን የምትወዱት ከሆነ ደግሞ ብሩኬ የሚወደውን ውደዱለት። እውነቴ ነው የምላችሁ። ሀይሚን ጠልታችሁ ብሩኬን ብትወዱ፣ ብሩኬን ጠልታችሁ ሀይሚን ብትወዱ፣ ይሄ አይመጣውም። የእውነቴ ነው የምላችሁ ማለት ነው። ከወደዳችሁ ሁለቱንም ውደዷቸው። ስታደንቋቸውም ሁለታቸውም አንድ አይነት ስለሆኑ ማለት ነው እና እንደገና ደግሞ ሴት ሆናችሁ በሴት ላይ የምትፈርዱ አንዳንድ ሴቶች ሴትነታችሁን ብታስከብሩ፣ ሴትነት ክብር ነው። በነገራችን ላይ አንድ ወንድ ለአንድ ሴት እንደሆነ ታውቃላችሁ አይደለ? ስለዚህ ለሁላችሁም መሆን አይችልም። ስለዚህ በማይሆን ነገር ሴትነታችሁን ባታረክሱት፣ ሴትነታችሁን እንደዚህ ሆነ የሆነ ቦታ ላይ ስም ባትሰጡት፣ እኔ ጥሩ ነው ብዬ አስባለሁ እና በጣም ጀግና ጀግና ጨዋ የሆኑ ሴቶች አሉ። በስመ ሴት ደግሞ ሴቶች ተብሎ መነገርም የለበትም። እና እባካችሁ ሴትነታችሁን አስከብሩ፣ የማታገኙትን ነገር አታልሙ። ግን ጨሪቃዎች ትናንትና ፋፈሽ ብለው ስለመጡ ድምቅ ፍክት ብለው ስለመጡ በጣም ነው ደስ ያለኝ ነው የምላችሁ። በቃ ደስ ነው ያለኝ። ለሁላችሁም መልስ ይሆናችኋል ማለት ነው ለምትሳደቡ ፈቶ ለምዘቃዙጉ ሰዎች እናንተ ትናደዳላችሁ ትቃጠላላችሁ እንጂ እነሱ መቼም ቢሆን አይለያዩም ወደፊትም አሁንም አይለያዩም ማለት ነው እና እያወቃችሁት ሂዱ ብዬ ነው እና የጨሪቃ ፋሚሊ ቤተሰቦች ደግሞ ለእነሱ መልካም የሆናችሁ የእነሱን አንድነት የእነሱን መፋቀር የእነሱን ስኬት የምትፈልጉ በጣም መልካም ሰዎች አላችሁ እናንተን ሳላደንቅ አላልፍም። ትናንትና ላይቭ ላይ ራሱ በእኛ ምክንያት እንዳትጣሉ ብለዋል አይደለም እንደገና ደግሞ ያው የምትወዱት ሰው ሲነካ ደስ አይልም፣ አደለ ይከፋችኋል። እና እነሱ ደግሞ ለእንደዚ አይነት ነገር ግድም የላቸውም። የሚሰሙ ቢሆን ኑሮ እኮ በፊትም ሀይሚም ወታ ተናግራለች። እኛ ሁለታችን አንድ ነን፣ ብሩኬ ማለት እኔ ነኝ፣ እኔ ማለት ብሩኬ ነው ተባብለው ተናግረዋል። ከዚህ በፊትም ብዙ ነገር ተብሏል፣ ግል አይሰሙም። የማይሰማን ሰው ደግሞ ሁልጊዜ እንደዚህ ሁልጊዜ ቪዲዮ እየወጡ እንደዚህ ነው እንደዚህ ነው ማለት አይችሉም እነሱ ስራቸውን ነው የሚሰሩት። እና እናንተ ትንጫጫላችሁ እንጂ አፍቃሪዎች ነን ብላችሁ እነሱ ምንም ግድ የላቸውም ማለት ነው። እና አንዳንድ ጊዜ እውነት ለእናንተ የሚሆናችሁንም ሰው ለእኔ ይሆናል ወይ ብላችሁም አስቡ። የማይሆን ከሆነ ደግሞ ጊዜያችሁ አታባኩ ማለት ነው። እና የጨርቃ ፋሚ ቤተሰብ ሰብስክራይብ እያደረጋችሁ ስለምታበራትኝ አመሰግናለሁ። አሁንም እንደዚህ ቤት አዲስ ይሆናችሁ ሰብስክራይብ እያደረጋችሁ አበረታቱ። መልካም ጊዜ ይሆንላችሁ። ባይ ባይ።